ነበርና አንዳንድ ምክሮች እንዲሁ ስላነበበ ብቻ ይመጣሉ ብዬ አላስብም። የተኖረ ሲሆን ጥሩ ነው። ጃንሆይ አፄ ኃይለሥላሴ ኃይለሥላሴ ማለት ነው። ጳውሎስ ኞኞ የሚባል ጸሐፊ ታውቃላችሁ መቼም። እስከ መቼ ድረስ ነው የነገስታትን ደብዳቤ ብቻ የምትጽፍ? እስከ መቼ ድረስ ነው ዝም ለህ ሳይንስ ልቦወለድ አይነት ነገር የምትጽፈው? ደግሞ እስኪ ትውልዱን ምከረው ትውልዱ ስነ ምግባሩ እየተበላሸ ነው ብለው ሲጠይቋቸው ወይም ደግሞ ሲያዟቸው ጳውሎስ ኞኞ ምን ብሎ መለሰ? ጃን ሆይ፣ እስከ አሁን ያለኝ የንባብ እውቀት ነው። ከንባብ የማገኘውን ብቻ እናገራለሁ። ትውልዱን ለመምከር ግን እድሜ ያልደረሰምና ትንሽ በሰል እንዳልኩ ሳላር ያን ጊዜ ጽፋለሁ፣ በደንብ ህይወትን ስኖረው አለ እና እንደ በሰልኩ ሳላር ለምክር የሚሆን መጽሐፍ ጽፋለሁ ያለው ጥሩ ነው እና ጋብቻ በተገቢ ቦታ ሲሆን ጥሩ ነው። እሱን ለማለት ነው። ስለዚህ ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ወደ እኔ ደግሞ ሲመጣ አሁን ከነሱ ጋራ ምክርአበው እንዳትሉት የኔን ምክራ እሁ ብላችሁ ውሰዱልኝ የወንድም ምክር ማለት ነው። ስለዚህ በስዕላት ጉዳይም በጣም ሰፊ ነገር ነው ያለው። በጣም አሳጥሬ ልናገር የስዕላት አስፈላጊነት በቤተ ክርስቲያን ትምህርት ሆኖ የሚነገርበት ትልቁ ምክንያት ስዕል አያስፈልግም የሚሉ ሰዎች ስላሉ ስላሉና እኛም ማወቅ ስላለብን ነው በተለይ ጥያቄ ሆኖ የሚመጣው ሌሎቹ ስዕል ሰው ሰራሽ እንደሆነ ስለሚናገሩ በተለይ ማህበራዊ ሚዲያ ላይ ብዙ ወጣቶች ተጽዕኖ ይደርሳል እውነትም ጥቅም የለውም እንዴ ስዕል እንዲ በራሳችን ጊዜ ነው እንዴ ያመጣ ነው የሚሉ ሰዎች አይጠፉም ለማንኛውም በአጭሩ ክርስቲያኖች የመጀመሪያው ሠዓሊ ራሱ እግዚአብሔር ነው የመጀመሪያው ሠዓሊ ማን ነው አልኳችሁ? እግዚአብሔር ነው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን በመልካችን እንደ ምሳሌያችን ምን እንበል? በእግዚአብሔር አራያ በእግዚአብሔር አምሳል የተፈጠረ ሰው የእግዚአብሔር ስዕል ነው። የስላሴ ስዕል ነው። 318 ሊቃውንት ይሄንን ነው ለኛ አይን፣ እግር፣ እጅ እንዳለን ለስላሴ የሚያላቸው ልዩነቱ የነሱ ረቂቅ ነው የኛ ግዙፍ ነው። የነሱ በዓለም ምሉ የሞላ ነው የኛ ግን ከኋላ እንኳን ምን እየተደረገ እንደሆነ የማያውቅ ነው። ስለዚህ በርቀት ይቅርና በቅርበት እንኳን ምን ምን እየተከናወነ እንደሆነ የማያውቅ ነው። ወዘተርፍ እንዲህ አይነት ልዩነት አለ። ከዚያ ውጪ ክርስቲያኖች እኛ በአርአያውና በአምሳሉ የሳለን የእግዚአብሔር ስዕሎች ነን። ከኛ ወጣ ብለን የዳዊትን መዝሙር የተረጎመ አንድ ሊቅ አለ ሰነፍ በልቡ እግዚአብሔር የለም ይላል የሚለውን የዳዊትን መዝሙር የተረጎመ አንድ ሊቅ እግዚአብሔርን ሰዓሊነቱን ተገርሞ ተገርሞ እንዲህ ይላል። ይህን ግዙፍ ሰማይ እንደውም አሁን አሁን፣ ድሮ ድሮ እንግዲህ ፀሐፊዎች እንደሚሉት ዩኒቨርስ ስለሚባል ነገር ነበር የሰማነው። እሱን ተውት፣ መልቲቨርስ ተብሏል አሉ በቃ ማያልቅ ነው እና ይሄ ግዙፍ ሰማይ በደረቱ ላይ የሚያበሩ ፀሐይ፣ ጨረቃ፣ ከዋክብት የያዛቸው ገመድ ሳይኖር እንደምታውቁት፣ ይቺ ትንሿ ጃንጥላ እንኳን ምሰሶ አላት። የላትም እንዴ? ምሰሶ ከሌላት አትቆምም። እሷ ይቺ ትንሿ በአናታችን ልክ የምትዘረጋ ጃንጥላ እንኳን ምሰሶ አላት። ይሄ ሰማይ ግን ምሰሶ የለው። ይሄ ብቻ ይገርመናል። አናታችን ላይ ቁጥር የሌላቸው ከዋክብት ይዞሩናል አንዳንዶቹ ከምድር ይገዝፋሉ በቤተ ክርስቲያናችን ትምህርት ሳይቀር የሚታወቅ ነው እና የሚገርማችሁ እነዚህ ድንጋያማ ነገሮች አንዳንዶቹ ማለት ነው እንዲያውም ኢትዮጵያም ውስጥ በዚህ አመት መግቢያ ነው ካልተሳሳት ወይ ባለፈው አመት መጨረሻ እንደዚህ ጅማ አካባቢ ድንጋያማ ነገሮች ከሰማይ እየወደቁ ነበር ምናልባት በሰሜን ኢትዮጵያ ቢሆን የደብተራ ድግምት ሊባል ይችል ነበረ ግን የተፈጥሮ ማንደርብ ያለው ተፈጥሮ ራሷ ከሰማይ ድንጋይ ልጥል ትችላለች። ምን ማለት ነው? አናታችን ላይ እጅግ በጣም ትልልቅ የቋጠኛ ወይም ደግሞ ድንጋይ የሚመስሉ ነገሮች አሉ ወይም ድንጋይማ የሚ እንደዛ ነገር ለዚህ የሚቀርቡ ነገሮች ምን ማለት ነው? ግዙፉ ፀሐይ፣ ጨረቃ፣ ከዋክብት፣ ሌሎችም ነገሮች አናታችን ላይ ምንም ገመድ የለም። አናታችን ላይ የሚያበራው ፀሐይ የሚበራው ጨረቃ ምንም ገመድ የያዘው ነገር የለም። ግዙፉ ሰማይ የያዘው ነገር የለም። መጽሐፈ ኢዮብ ላይ ዲበ ወኢምንት ሳረርካ ለምድር ምድርን በምንም ላይ መሰረትካት ይላል። በምንም ላይ ደግሞ መሬትንም ባዶ እና ታዲያ ምን ይላል? አንተ ሰው የሚያምር ከተማ ተሰርቶ አይተህ ከተማው አርክቴክት የለውም ትላለህ ሆይ? የሚያምር ስዕል አይተህ ሰዓሊ የለውም ትላለህ ሆይ? የሚያምር ምግብ ሰርተህ ወይም በልተህ ጣፍጦህ ሸፍ የለውም ወይም ሰሬ የለውም ይባላሉ? አየ አምላካችን እግዚአብሔር ከምድር እስከ ሰማይ ድረስ ሠዓሊ ነው። ከምድር እስከ ሰማይ ድረስ ምንድን ነው አልኳችሁ? አቤት። ያው እንግዲህ ሰዓቴ ልጠቀም እንጂ አሳሳሉ ራሱ የሚገርም እኮ ነው። ክርስቲያኖች፣ እጅግ የሚደንቅ የሚደንቅ ድንቅ የሆነ ነገር ባወቅ ነው፣ በተረዳ ነው። በትንሹ ነባባችን እንኳን የሚያስገርመን እጅ በአፍ የሚያስጭን ብዙ ድንቅ ነገሮች አሉ ከሰማይ እስከ ምድር እና ይሄ የመጀመሪያው ሠዓሊ ነው እግዚአብሔር። በሰነፍ በልቡ እግዚአብሔር የለም ይላል የሚለውን ይሄ ሁሉ ስዕል ይሄ ሁሉ ቅርጽ ያንተ ነው ወይ? ራሱን ሰርቶ ነው ወይ? ራሱን አቀናብሮ ነው ወይ? የለም የሚያለም ሠዓሊ ያለው ሰሪ ያለው ለማለት ነው። አሁን ወደ ቅዱሳት ሥዕላት ደግሞ እንምጣ። የመጀመሪያውን ሠዓሊ እግዚአብሔር ካደረግን በመጀመሪያ በመጽሐፍ ቅዱስ የምናገኘው ማለት ትእዛዝ ሆኖ ዘፍጥረት ኦሪት ዘጻት ምዕራፍ 25 ቁጥር 10 ጀምሮ ነው። እናንተ በቤታችሁ አንብቡ። ዘጻት ምዕራፍ 25 ቁጥር 10 ጀምሮ። በነገራችን ላይ ብዙ ሰዎች የሚሳሳቱት ዘፍጥረት ዘጻት ምዕራፍ 20 ቁጥር 5 ላይ በላይ በሰማይ ካለው በምድር በምድርም ካለው ከምድርም በታች ካለው ፍጥረታት አንዳቸውንም ምስል አትስራ፣ አትስገድላቸው፣ አታምልካቸው የሚል ቃል አለና ስዕል እኮ ይሄው ተወግዟል። እግዚአብሔር ለስዕል እንዳንሰግድ ስዕል እንዳንስል አዝዟል ይላሉ። አራት ምዕራፎችን ከፍ ሲሉ ግን ዘጸአት ምዕራፍ 25 ቁጥር 10 ጀምሮ ግን ራሱ እግዚአብሔር ኪሩቤልን እንዲስል ታቦትን ከግራር እንጨት እንዲሰራ ያዘዘ ራሱ እግዚአብሔር ነው። ስለዚህ ክርስቲያኖች ስዕል በቤተ በቤተክርስቲያናችን ያስጀመረው ራሱ እግዚአብሔር ነው። ስዕልን ያስጀመረ ማን ነው አልኳችሁ? አቤት ዘጸአት 20 ላይ እያነበበ ሰው ዘጸአት 25 ላይ እንዴት መራመድ እንዳልቻለ በጣም ነው እኮ የሚያሳዝነው። ራሱ ከዚህ ከዚህ ከዚህ ስር ለራስ ስራ ከታቦቱ ጋር እንዲህ እንዲህ እንዲህ አድርግ ብሎ ያዘዘ ራሱ እግዚአብሔር ነው። እግዚአብሔር ያላዘዘውን ያላዘዘው ኦርቶዶክሳዊት ቤተ ክርስቲያን አታደርግም አላደረገችም። ሁለተኛ በዘሁልቁ ኦሪት ዘሁልቁ ምዕራፍ 21 ላይ ደግሞ ቁጥር 8 ላይ የሚገርማችሁ እስራኤልን እባብ ነደፋቸው። ነዘር የሚባል እባብ ጎናቸውን እየነደለ ይጠዋቸው ጀመረ እና በዚህ ጊዜ እባብ የነደፋቸውን እስራኤልን በእባብ ሊያድናቸው እግዚአብሔር ወደደ። የነሐስ እባብ ሠራ። ነሐሱን እንደ እባብ አድርጎ ሠራው እና ያንን በሚሰበሰቡበት ስፍራ ሰቀለው። መጽሐፍ ቅዱሱ ቃል በቃል እንዲህ ይላል፣ ያያትም ሁሉ በሕይወት ይኖር ነበር ይላል። እስኪ አብራችሁኝ በሉ፣ ያያትም ሁሉ በሉ፣ በሕይወት ይኖር ነበር ሙሴ እባብ የነደፋቸውን እስራኤልን ከእባብ መርዝ ለማዳን ለመፈወስ ብሎ ነሐሱን እንደ እባብ አድርጎ ሳለና በመስቀል አምሳል እዚያ ላይ ሲሰቅለው በሁለት መንገድ ተተርጉሟል። ትርጓሜውን ላቆየውና ነጠላውን ቃል ብቻ ልንገራችሁ። ያያትም ሁሉ በሕይወት ይኖር ነበር ምን ማለት ነው? የደከሙ ለሞት የደረሱ ሰዎች እባቡ ነድፏቸው መርዟቸው ከመሞታቸው በፊት ወደዚያ ወደ ስፍራው ከደረሱ የነሐሱ እባብ ወደ ተሰቀለበት ስፍራ ሲመጡ አይናቸውን ገልጠው የነሐሱን እባብ ሲያዩ እባብ የነደፋቸው በህይወት ይኖራሉ መርዙ ከውስጣቸው ይወጣል በምን ይድናሉ ያላችሁ እንደሆነ ስዕሉን በማየት ይድኑ ነበር ምኑን በማየት አቤት ስዕሉን በማየት ይድኑ ነበር እንግዲህ ሙሴ የጌታችን የኢየሱስ ክርስቶስን ስቅለት ቀድሞ በስዕል ገልጦ በመርዝ በባብ መርዝ የተመረዙትን ካዳነ ከፈወሰ፣ ክርስቶስ ከመወለዱ ከመሰቀሉ አስቀድሞ ክርስቶስ እንዴት እንደሚሰቀል ምሳሌውን ካሳየ፣ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ እንደተጻፈው ሙሴ በምድረ በዳ ባብን እንደ እንደሰቀለ የሰው ልጅም እንዲሰቀል ዘንድ አለው ተብሎ ያ ሙሴ የሰቀለው ባብ የክርስቶስ ምሳሌ መሆኑ ተገልጧል። ተመልከቱ። ሙሴ ክርስቶስን ነው በምድረ በዳ የሳለው። ሙሴ ማንን ነው የሳለው አልኳችሁ? አቤት እባብ ለመረዛቸው ሰዎች የሳለው የክርስቶስን ስዕል ነው፣ የመስቀሉን ስዕል ነው። ሙሴ ክርስቶስን አይደለም የሰቀለው፣ የክርስቶስን ስዕል ነው ያሳያቸው። የአያትም በሕይወት ይኖራል አይቶ መዳን ይባላል። ይሄ ምን ብሎ መዳን አልኳችሁ። ታዲያ ሙሴ በክርስቶስ ስዕል ወደፊት የሚሆነውን የመስቀሉን ነገር ስሎ የእባብ መርዝ የጎዳቸውን ሰዎች ከባመርዝ ካዳናቸው ከፈወሳቸው ለእኔ ወይም ለኛ ለሁላችን ለአማኞቹ የቅዱሳን ስዕል አይተን እንድንበታለን አይተን ምን እንልበታለን እንድናለን አይተን እንፈወሳለን። ደግሞ ለህይወት ምስክሮች እዚህ ውስጥ ኖራላችሁ። ስለዚህ ቅዱሳን ስዕላት አምላካችን እግዚአብሔር ያዘዛቸው ናቸው። የመጀመሪያው ሠዓሊም እሱ ነው። ከዚያ በመቀጠል በሙሴ ከዚያ በመቀጠል ቤተ መቅደሱ ላይ ሰሎሞንም አስቀጥሎታል። እንዲህ እንዲህ እያለ እንግዲህ እስከ ዘመናችን ደርሷ ባጭሩ ሲያጠር። ከዚያ ግን ምናልባት እንዲያው ትንሽ ማብራራት ከቻለልኝ በመጨረሻ ይሄን በተመለከተ ክብሩን የተመለከተ ነገር ለመናገር በዚ አጋጣሚ የሀገር ባንዲራ ወይም ሰንደቅ ዓላማ ልበለው መሰለኝ። ሰንደቅ ዓላማ ታውቃላቸው? ሲሰቀልም ይከበራል፣ ሲወርድም ምን ይላል አቤት። ይሄ አረንጓዴ፣ ቢጫ፣ ቀይ ስንት ቀለም ሶስት ቀለም ለምሳሌ የኢትዮጵያን ባንዲራ ብናይ ለምንድን ነው ባንዲራ ሲሰቀል እንደዚህ ዜማ እየተዜመለት እንደው መቼስ እኛ ሀገር ያ ባህል ላይኖር ይችላል። በተለይ አሁን አሁን ወይም ከቅርብ ጊዜ ጀምሮ ከቅርብ ጊዜ ጀምሮ እምላችሁ እንግዲህ ዘመኑን ላለ መክፈል በዚህ ዘመን በዛ ዘመን ብሎ ግራ ላለማጋባት ነው። ብቻ ባንዲራ ሲሰቀል ሲወርድም ቆሞ አክብሮ ይሄንን ስርዓት ማድረግ ተገቢ እንደሆነ ታውቃላችሁ። ግን ለምንድን ነው ከጨርቁ ጋር ነው ጉዳያችን? ከቀለሙ ጋር ነው? እስኪ ከምኑ ጋር ነው? ባንዲራ ምን ስለሆነ ነው የሚከበረው? እስኪ ንገሩኝ እ ምን አላችሁ? ምንድን ነው ክብር? ጨርቅ እኮ ነው። ምኑ ነው የሚከበረው? እ ቀለም ነው? ጨርቅ ነው? ምንድን ነው የሚከበረው? ምኑ ነው የሚከበረው? ደግሞ እኮ ሲወርድ እንዲሁ ዝም ብሎ እንደዚህ እንደኔ ነጠላ እጥፍጥፍ አድርጎ ይዞ ተሄድ ማውራጁ ታውቃላችሁ፣ እንዴት አክብሮ እንደ ታቦት እንደሚይዘው ምንድን ነው ምክንያቱ? ባጭሩ ባጭሩ ባንዲራ ሀገር ነው። የሀገር ስዕል ነው ባንዲራ። የምን ስዕል ነው አልኳችሁ? አቤት ባንዲራ የሀገር ስዕል ነው ባንዲራ የቀደደ ሀገር ቀደደ ማለት ነው ወይስ አይደለም? እስኪ ንገሩኝ እ ሊያስኬድ ይችላል ግን፣ ባንዲራ ሲቀድሰው አዲስ አበባ ላይቀደድ ይችላል ይቀደዳል። የትኛው ክፍል ይቀደዳል? ሰው ባንዲራ ቢያቃጥል ኢትዮጵያ ትቃጠላለች። ይህ ማለት እንግዲህ ከሰሞኑ ወይም የሆነ ጊዜ ላይ ስዕላት ሲቀደዱ ምናምን ካያችሁ እንደዛ አርጋችሁ ውሰዱ። በነገራችን ላይ ኢየሱስ የሚል ስም ጽፌ ሸረሪት ይሄድበታል አይሄድበትም? ዝም እግዚአብሔር የሚል ስም ጽፌ ግርግዳ ላይ ቢሰቅለው ሸረሪት ያልፍበታል አያልፍበትም? አንዱ ገርሞት የእናቴ ቤት አለ ሸረሪትና በረሮ ሲመላለስበት አየሁት ስዕሉን። ወይ ጉድ! እራሱን ከበረሮ የማያድን ስዕል አለ ምናልባት እንግዲህ አሁን ኢየሱስ የሚለው ስም በእኛም በእነሱም የከበረ ስም ነው። ኢየሱስ የሚል በትልቁ ጽፌ በረሮ ቢሄድበት ኢየሱስ ራሱን አያድንም ማለት ነው። አላህ የሚል በትልቁ ጽፌ ቤቴ ላይ ብለጥፈው አላህ የሚለውን ክቡር ስም በእስልምናው፣ እና በረሮ አይጥ ቢሄድበት አላህ ራሱን ማዳን አይችልም ማለት ነው። ክርስቲያኖች እንዲህ አይነት ስዕል ላይ እና ቃላት ላይ ተአምርን የሚፈልግ ሰው በጌታችን በኢየሱስ ክርስቶስ ትምህርት አመንዝራ ተብሏል። ምን ተብሏል አልኳቸው? ምልክትን ይሻል የሚለው በየነገሩ ሁሉ የሆነ ተአምር እንዲደረግለት ስዕሉ እንደው የቅዱስ ገብርኤል ስዕል ከሆነ አይጥ ሲሄድ እንደው አንቺ አይጥ በእኔ እንዴት መጣሽ በእኔ በኩል እንዴት አለሽ ብሎ በሰይፉ እንዲከትፋት ይፈልጋል መሰለኝ። ይሄን ነው ክርስቶስ አምላካችን አመፀኛ ትውልድ አመንዝራ ትውልድ ምልክትን ይፈልጋል ያለው ማቴዎስ ምዕራፍ 12 ላይ ስለዚህ እንዲያው በእያንዳንዱ ነገር የአይጥና የበረሮ ታሪክ ከስዕላት ላይ መውጣት አለበት። ባንዲራ የቀደደ አዎ ሀገርን አቃሏል፣ ነገር ግን ሀገር ሊቃጠል አይችልም። በተመሳሳይ መልኩ ስዕል ተቀደደ ማለት እንግል ማርያም ልትቀደድ አትችልም። ቅዱስ ገብርኤል ሊቀደድ አይችልም። ሲጀመር ስዕላት ማለት ስዕላት ማለት እነ መምህር ዳንኤል በሙያው ላይ ትንሽ እንትን እንዳለው ስለማቅ እንዲያውም ወደ እሱ መልሶ ቢሄድ ደስ ይለኛል። ሪያሊስቲክም አይደሉም ባሳሳል አይደለ እንዲያው እራሷም ቤቴ ናት ብላችሁ መቼም አታረጉትም። እንደዛ አታረጉ። መቼ አንዳንድ ሰዎች አላችሁ። እንግዲህ እዚህ አሁን ትልልቅ ሊቃውንት ስላሉ እኔን ባታምኑ እንኳን እነሱን እመኑ። አሁን ጽዋ ስትጠጡ ልክ እንደ ቁርባን እንደዚህ አፋችሁን የምታሽጉ ሰዎች አላችሁ ጽዋ ላይ ከዛ ይፍቱኝ ሁሉ ብላችሁ ማለት ነው። ጽዋው ላይ ግን ምንድን ነው ያለ? በማርያም ንገሩኝ። ጽዋው ላይ ምንድን ነው ያለ? እ ምነው የምታ ጽዋው እዚህ የለም የሚጠጣ ጽዋው ውስጥ ምንድን ነው ያለ? ምን አላችሁ? ከፋችሁ እንዴ? ጽዋው ውስጥ ምንድን ነው ያለ ንገሩኛ? ጠላ እና፣ ለጠላ ነው እንደዚያ ጎብድ ለምትሄደው። በጣም እኔ በዚህ ጉዳይ ላይ ክርስቲያኖች በደንብ አውቃለሁ። ፍቅር ነው። መቤታችንን ትወዳላችሁ። ከዛ መሶበ ወርቁን ትሳለማላችሁ። ይሄም ወይ አልተጸለየበት ወይ አልተቀደሰ እዚህ ቤተ ክርስቲያን ውስጥ አንቲ ውእቱ መሶበ ወርቅ ንጹህን ተውስቴታ መና ህቡ በውስጧ ረቂቅ መናን ያዘች መሶበ ወርቅ አንቺ ነሽ እያልን ምን ዘምርላታ እሷ ምሳሌ ናት። ምን ማለት ነው? እዚ ቤት ለቤት ያለው ተዉትና እዚህ ቅድስት ቤተክርስቲያን ውስጥ ያሉ ስዕላት እንኳን ስዕሉ ራሱ እግዚአብሔር ነው ምናልባት የጻድቃን፣ የሰማዕታትን ብታዩ እንኳን ራሱ ስዕሉ ራሱ ነው እያልን አደለም። እኛ ለቀለምና ለሸራ የምንሰግድ ሰዎች አደለንም። በስዕሉ ውስጥ የተሳለውን መልአክ፣ የተሳለውን ሰማዕት፣ የተሳለውን ጻድቅ፣ የተሳለውን ጌታ እያሰብን እንጂ ቀለሙንና ሸራውን አደለም እናከብረው። ቀለሙ ላይ የሚታየን፣ ሸራው ላይ የሚታየን፣ ብራናው ላይ የሚታየን፣ ግድግዳው ላይ የሚታየን የሳል ነው ጌታ ነው፣ ወይም የሳልነው መልአክ ነው፣ ወይም ደግሞ የሳል ነው ሐዋርያ ነው እንጂ እንዲሁ በቀጥታ እንዲው ይችም መቤቴ ናት፣ በቀጥታ እንዲው ይሄ ቅዱስ ገብርኤል ራሱ ነው ተብሎ በቤተክርስቲያን ትምህርት የለም። በሌላ መልኩ ደግሞ ስዕላትን እናከብራቸዋለን እንጂ አናመልካቸውም። እስኪያብራችሁ በሉ ስዕላትን በሉ እናከብራለን እንጂ አናመልካቸውም። እንኳን ስዕላትን ታቦታ አናመልክም ታቦቱ ላይ ያለውን ስም ነው የምናመልከው። አልፋና ኦሜጋ የሚለውን ስም ምንና ምን አልኳችሁ? አቤት። በታቦቱ ላይ ያለውን ነው የምናመልከው የእግዚአብሔር ስም ስለተጻፈ፣ የሚመለክ አምላክ ስላለበት ስሙን። ከዚያ ውጪ ቁሱን ራሱን እንዴት እናመልካለን? ራሱ ቁሱን እኮ የምታመልክ ቤተ ክርስቲያን የለችም። እንዲህም አይነት አስተምሮ ቤተ ክርስቲያን ውስጥ የለም። እና ወደዚያ ወደ ጽዋው የወሰድኳቸው አለ ምክንያት አይደለም። ምናልባት ግልጽ አላደርገው አለፌ ድንግዝግዝ እንዳትሉ፣ ማክበራችሁ መልካም ነው። ጽዋን እየተቃወምኩ አይደለም፣ ማህበርን እየተቃወምኩ አይደለም። ሊሆንም አይችልም። ግን የምትሰግዱት ነገር አለ። ለመሶብ መስገዳችሁን አቁሙ። በዚሁ አጋጣሚ ስዕል ቢሆን እሺ ይሰገዳል። ከዚያ ደግሞ በውስጡ ጠላ ችንም ተዋት፣ ወይ ደግሞ ሀርጉበት እኔ ከጠላ ጋር ምን ግንኙነት እንዳለ ካለ እንግዲህ በኋላ እንዳልኳቸው ታላላቆች ይናገራሉ። እና ትንሽ ለየት ልክ እንደ ቁርባን እንደ ቆራቢ ነው አካሄዱ። ራሱ በጣም እኮ የሚገርም ነው። እና ክብሩ ይኑር፣ ግን ግን መሶበ ወርቅን እንደ ስዕል ባዶ ስዕል የሌለበትን መሶብ እንትን አልበሳችሁ የምታደርጉት ነገር እሱም ምናልባት ለሌሎቹ መሳለቂያ ከማድረግ ውጭ ሌላ ጥቅም የለውም። ክብሩን እየተቃወምን አደለም፣ ጽዋውን እየተቃወምን አይደለም፣ እሱን አይደለም። ግን ልክ እንደስጋና እንደ ስጋና ደን እንደ ቁርባን አይነት አካሄድ እዚያ ላይ ስለምናይ ነው ይሄንን ያልኩት እና በተረፈ ቅዱሳት ስዕላት ካሉ ግን አውዚያ እንሰግዳለን፣ አውዚያ እናመሰግናለን። ነገር ግን ክርስቲያኖች ቅዱሳት ስዕላትን እናከብራለን እንጂ አናመልክም። ምናልባት በመሀል የረሳሁት ካለ እንግዲህ እሳቸው ደግሞ